የስፖርት መሠረተ ልማትን ማሟላት ለሀገር ስፖርት እድገትና ተወዳዳሪነት የራሱ ጉልህ ሚና አለው። ይህንን ታሳቢ ባደረገ መልኩ ባለፉት ዓመታት በሀገር አቀፍ ደረጃ ከ10 ሺህ በላይ የስፖርት መሠረተ ልማት ግንባታ ተከናውኗል። ከመደብር መጽሐፍ ሽያጭ ብቻ 34 የስፖርት ማዘወተሪያ ስፍራዎች በ19 የተለያዩ አካባቢዎች ተገንብተዋል። ሆኖም እነዚህ የተሰሩ ሥራዎች አሁን ካለው ፍላጎት አንጻር በቂ አይደሉም፤ ተጨማሪ ሥራዎች ያስፈልጋሉ። ይህንን ታሳቢ ባደረገ መልኩ በዓለም አቀፍ ደረጃ ተፎካካሪ የሆኑ ስፖርተኞችን ለማፍራት ትኩረት ተሰጥቶ እየተሠራ በት ይገኛል። አገር አቀፍም ዓለም አቀፍም ውጤታማ የሆኑ ስፖርተኞችን ለማፍራት ታዳጊ ሕጻናትን ወጣቶችን ማዕከል ያደረጉ በተለይ በለውጡ ባለፉት ሰባት ዓመታት የሚደንቁ ስኬታማ ስራዎች ተሰርቷል። ታዳጊ ወጣቶችን ሕጻናትን ማዕከል ያደረጉ መካከለኛ መካከለኛና አነስተኛ ደረጃ ያላቸው ስፖርት መሰረተ ልማትን ከማሟላት አንጻር እንደ መንግስት በተለይ መካከለኛ ደረጃ እና አነስተኛ ስቴዲየሞችን ከማሟላት አንጻር ተሳክቶልናል። ለሁሉም ስፖርት አይነቶች ምቹ የምትሆን አገር ለመገንባት መንግስት በልዩ ሁኔታ እየሰራ ነው። በኢትዮጵያ ደረጃውን የጠበቀ የስፖርት መሰረተ ልማት አለመኖሩን ተከትሎ አህጉር አቀፍና ዓለም አቀፍ ውድድሮችን ለማስተናገድ ማነቆ ሆኖ ቆይቷል። እንደ አገር ግንባታ ላይ የሚገኙ ግዙፍ የስፖርት መሰረተ ልማቶችን ገንብቶ ማጠናቀቅ ደግሞ ለዚህ መፍትሄ እንደሆነ ይነሳል። መንግስት በተደጋጋሚ እንደ ጉለት የሚነሳውን ዓለም አቀፍ ደረጃ የጠበቀ የስፖርት ማዘውተሪያ ስፍራ ችግር በአጭር ጊዜ መልስ ለመስጠት የሚያስችሉ ስራዎችን መጀመሩን ሚኒስቴሯ ይገልጻሉ። ዓለም አቀፍ ደረጃ የሚያሟሉ ስፖርት ፋሲሊቲ እንዲኖረን እንደ አገር ይፈለጋል። እንደ መንግስትም ይሄ መፈታት ስላለበት ታምኖ ከዚህ በፊት የተሰሩ ግን የአለም አቀፍ ስታንዳርድ የማያሟሉ ስፖርት ማዘውተሪያ ስፍራዎች የካፍ ስታንዳርድ በሚያሟላ መንገድ ጥገናና እድሳት እየተደረጉ ነው የሚገኙት። እንደ ኢትዮጵያ መንግስት ለሁሉም ስፖርት አይነቶች ጥቂት ጊዜ ቢወስድም እንጂ ከፍ ያለ ስታንደርድ የሚያሟሉ የስፖርት መሰረተ ልማቶች ይኖሩናል። መንግስታችን በልዩ ሁኔታ ይሄን ጉዳይ እየተከታተለ ነው። ልዩ ክትትልና አመራር የሚጠይቅ መሆኑን አውቀን እየሮጥ ን ነው። ያለ ነው ውድድሮች የተሻለ ተሰጥኦ ያላቸውን ስፖርተኞች ለመመልመል ዋነኛ መሳሪያዎች ናቸው። ይህንን ከማድረግ አንጻር ባለፉት አመታት እንደ አገር ክፍተቶች ነበሩ። በመሀል የተሰበረውን ድልድይ ለመጠገን ባለፉት አመታት ተቋርጠው የቆዩ ስፖርታዊ ውድድሮችን የማስጀመር ስራዎች ተከናውነዋል። ስፖርት ህይወት ሊኖረው የሚችለው ውድድር ሲኖር ነው። ያለ ውድድር ውጤታማ የሆኑና አለም አቀፍ ደረጃ ተወዳዳሪ የሆኑ ስፖርተኞችን ማፍራት ስለማንችል። 2017 በጀት አመት ከዚህ በፊት ተቋርጦ የነበሩ ውድድሮች በመንግስት ደረጃም ታቅዶ ስራዬ ነው ተብሎ ከቀበሌ ጀምሮ እስከ ፌዴራል ድረስ ውድድሮች እየተደረጉ ነው የሚገኙት እኛም እንደ መንግስት ውድድሮቹን እናዘጋጃለን ፌዴሬሽኖችም ለሚያዘጋጁት ስፖርታዊ ውድድሮች አስፈላጊ ድጋፍ ሁሉ እያደረግን ነው የምንገኘው። በተለያዩ ደረጃዎች ውድድሮች መኖራቸው እንደ ሀገር ተሰጥኦን የመለየት ችግር መፍትሔ በማበጀት የሚጫወተው ሚና ቀላል የማይባል አለመሆኑን ነው። የሀገራትም ተሞክሮ የሚያሳየው ይህንኑ ነው።